ዛሬ በቀላሉ ስፕሪንግ ሮል እንዴት እንደምታዘጋጁ አሳያችዋለሁ። ዛሬም አሳያችሁ በስጋ የሚዘጋጀውን ሲሆን እናንተ ከፈለጋችሁ በሩዝ ወይም በአትክልት እንዲሁም በምስር ማዘጋጀት ትችላላችሁ። አስቀድመን ስጋ እንጠብሳለን። ስጋውን ለመጥበስ ሶስት የሾርባ ማንኪያ ዘይት መጥበሻ ላይ ታግላላችሁ። ስፕሪንግ ሮል ስታዘጋጁ የተፈጨ ስጋ ብትጠቀሙ እመክራችኋል። ዘይቱ ከጋላላችሁ በኋላ 200 ግራም የተፈጨ የበሬ ወይም የበግ እንዲሁም የፍየል ስጋ ትጠብሳላችሁ። ዛሬ የምንጠቀመው የግብዓት መጠን ስምንት ስፕሪንግ ሮሎችን ለማዘጋጀት ያግዘናል። እናንተ በዛ አርጋችሁ የምታዘጋጁት ከሆነ የግብዓት መጠኑን ከፍ ማድረግ ይኖርባችኋል። ስጋውን ጠብሳችሁት ልክ ቀለሙን መቀየር ሲጀምር በአራት ማዕዘን ቅርጽ በትንንሹ የተከተፈ ካሮት ከላይ ትጨምራላችሁ። እኔ የተጠቀምኩት አንድ ካሮት ነው። ካሮቱንም ልክ እንደ ስጋው ደቀቅ አርጋችሁ መክተፍ ይጠበቅባችኋል። ስፕሪንግ ሮል ውስጥ የምትጨምሩትን ግብዓቶች በጣም ትልልቅ ካረጋችኋቸው በኋላ ላይ ቂጣውን ካዘጋጃችሁ በኋላ ለመጠቅለል ትቸገራላችሁ። ስለዚህ በቻላችሁት መጠን ሁሉንም ግብዓቶች ደቀቅ ማድረግ ይጠበቅባችኋል። ምግብ የምታዘጋጁበት ጠረጴዛ እንዲሁም ምድጃችሁ ቶሎ ቶሎ እንዳይቆሸሽባችሁ ሁልጊዜ እንደምናደርገው ማማሲያችሁን የሻይ ብርጭቆ ማስቀመጫ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። ካሮቱን ጨምራችሁ በከፍተኛ ሙቀት ከስጋው ጋር በሚገባ ከጠበሳችሁት በኋላ አንድ ዘንግ ደቆ የተከተፈ ባሮ ሽንኩርትና አንድ ተለቅ ያለ ደቆ የተከተፈ ቀይ ሽንኩርት ከላይ ትጨምራላችሁ። ይህ የምትጠብሱት ስጋ ልዩ ጣዕም እንዲኖረው ከፈለጋችሁ የባሮ ሽንኩርቱን ብትጨምሩ መክራችኋለሁ። ባሮ ሽንኩርቱ ለስጋ ጥብሱ ልዩና ቆንጆ ጣዕም ይሰጥላችኋል። ሁለቱን የሽንኩርት ግብዓቶች ስጋው ላይ ከጨመራችሁ በኋላ በሚገባ ትቀላቅሉታላችሁ። አሁን ግማሽ የሾርባ ማንኪያ ላም ተደርገው የተፈጨ ነጭ ሽንኩርት ከላይ ትጨምራላችሁ። እዚህ ጋር እርጥብ ነጭ ሽንኩርት ከሌላችሁ ከዚህ በፊት በመለኛ ገጽ ያሳየዋችሁን የነጭ ሽንኩርት ዱቄት መጠቀም ትችላላችሁ። የነጭ ሽንኩርትና የቀይ ሽንኩርት ዱቄት እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ ስላሳየናችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ መመልከት ትችላላችሁ። አሁን የስጋ ጥብሱን ለማጣፈጥ የማጣፈጫ ቅመሞች እንጨምራለን። የተጠቀምኳቸው የማጣፈጫ ቅመሞች ግማሽ የቡና ማንኪያ ቁንዶ በርበሬ፣ ግማሽ የቡና ማንኪያ የኮረሪማ ቅመም እና ጥብሱ የተሻለ ቃና እንዲኖረው አንድ የቡና ማንኪያ የሮዝመሪ ዱቄት ከላይ ታደርጋላችሁ። ቅመሞቹን ከጨመራችሁ በኋላ በሚገባ ትቀላቅሉና የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። የጨውን ምጣኔ ለእናንተ ትቼዋለሁ። ጨውን እየቀመሳችሁ የምትፈልጉትን አይነት ይዘት እስኪይዝ ድረስ ጨምሩ። ስጋውን ስንጠብስ የተጠቀምናቸውን እያንዳንዱ ቅመሞችና ሌሎች በመለኛ ገጽ የምንጠቀማቸውን የተለያዩ ቅመሞች በቀላሉ እንዴት ቤት ውስጥ መዘጋጀት እንደምትችሉ መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኛላችሁ። ከእናንተ የሚጠበቀው መለኛ የሚለውን ቃል በማስቀደም የምትፈልጉትን የቅመም አይነት መፈለጊያው ላይ ስትጽፉ በቀላሉ ታገኙታላችሁ። ምስሉ ላይ እንደምትመለከቱት ስጋችን ቆንጆ ሆኖ ተጠብሶልናል። ተጨማሪ የአትክልት ግብአቶችን መጨመር ከፈለጋችሁ እንደ ድንች ዝኩኒና የመሳሰሉትን አትክልቶች ከላይ ማስገባት ትችላላችሁ። አሁን ደግሞ የስፕሪንግ ሮሉን ቂጣ እናዘጋጃለን። ቂጣውን ለማዘጋጀት ስድስት የሾርባ ማንኪያ በወንፊት ተነፍቶ የተዘጋጀ ፍርኖ ዱቄት ከላይ ትጨምራላችሁ። ዱቄቱን ከጨምራችሁ በኋላ አንድ የቡና ማንኪያ ቤኪንግ ፓውደር፣ አንድ የቡና ማንኪያ ጨው፣ ሁለት የሾርባ ማንኪያ የምግብ ዘይት እና ከ250 እስከ 300 ሚሊ ሊትር ውሃ ከላይ ትጨምሩና በሚገባ እስኪቀጥን ድረስ ትቀላቀሉታላችሁ። በአንዴ ጨምራችሁ ውሃውን ከምትቀላቀሉ ይልቅ ትንሽ ትንሽ እየጨመራችሁ ብትቀላቅሉ ትመክራችኋለሁ። ነገር ግን ልምዱ ካላችሁ በአንዴ ገልበት አድርጋችሁ መቀላቀል ትችላላችሁ። ሊጡ እንዳይጓጉልባችሁ እንዲሁም ለመቀላቀል አመቺ እንዲሆንላችሁ የእንቁላል መምቻ ተጠቀሙ። የእንቁላል መምቻ ከሌላችሁ ሹካ መጠቀም ትችላላችሁ። ሊጡን በደንብ ከቀላቀላችሁት በኋላ ልክ ምስሉ ላይ እንደምትመለከቱት ልክ እንደ አጥሚት ቀጠና ያለ ሲሆንላችሁ ታቆማላችሁ። በጣም ከወፈረባችሁ ተጨማሪ ውሃ ከላይ መጨመር ይኖርባችኋል። አሁን ሊጡን በክዳንት ከድኑትና ለአምስት ደቂቃ ያህል ታሳርፉታላችሁ። ለአምስት ደቂቃ ያህል ካሳረፋችሁ በኋላ መጥበሻችሁን ታገሉና እንደ መጥበሻችሁ ትልቀት ሊጡን እየመጠናችሁ በስሱ ትጋግሩታላችሁ። በጭልፋ የምትፈልጉትን ያህል ከመጠናችሁ በኋላ መጥበሻው መሀል ላይ ታሳርፉታላችሁ። ከዛ በፍጥነት እያሽከረከራችሁ ሊጡን መጥበሻው ላይ ታዳርሱታላችሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር ሊጡ ፈጽሞ መደራረብ የለበትም። ሊጡ አንድ ቦታ ከሰፈረባችሁ እንዲሁም ከተደራረበባችሁ ወፍራም ቂጣ ይሆንባችሁና በኋላ ላይ ዘይት ላይ ለመጥበስ እንዲሁም ለመጠቅለል ትቸገራላችሁ። ሊጡን አስፈታችሁ ለተወሰነ ሰከንድ ከጠበሳችሁት በኋላ አየር መያዝ ይጀምራል። ልክ አየር መያዝ ሲጀምር ማማሰያችሁን በመጠቀም ካልሆነ ደግሞ ሌላ ሰፋ ያለ ሳህን ወይም ትሪ በመጠቀም ምስሉ ላይ በምትመለከቱት መሰረት መገልበጥ ትችላላችሁ። እኔ እንደምጠቀመው አይነት መጥበሻ የምትጠቀሙ ከሆነ ከመጥበሻው ጋር ሊጣበቅባችሁ ስለማይችል ዘና ብላችሁ እየጋገራችሁ እየገለበጣችሁ ማዘጋጀት ትችላላችሁ። ይህን የመጥበሻ አይነት በማንኛውም የኩሽና ዕቃ መሸጫ ውስጥ ታገኙታላችሁ። ይህን መጥበሻ ከገዛችሁ በኋላ ፈጽሞ በብረት መንካት የለባችሁም። ነገር ግን በቤት ውስጥ ይህን መጥበሻ ከሌላችሁ ማንኛውንም መጥበሻ በደንብ አሟሽታችሁ ማዘጋጀት ትችላላችሁ። መጥበሻ እንዴት እንደሚሟሽ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ መጎብኘት ትችላላችሁ። ቂጣውን ስትገለብጡት ምስሉ ላይ በምትመለከቱት መሰረት ከታጠፈባችሁ ቀስ ብላችሁ መዘርጋት ይኖርባችኋል። ቂጣው በአይነቱ በጣም ስስ ስለሆነ ለመገልበጥ እንዲሁም ከቦታ ቦታ ስታንቀሳቅሱት ፈጽሞ ኃይል ማብዛት የለባችሁም። የቂጣው እንፋሎት ሙሉ ለሙሉ እስኪወጣ ድረስ መደራረብም የለባቸውም። ቂጣው ሙሉ ለሙሉ ከበረደላችሁ በኋላ ደራርባችሁ ማስቀመጥ ትችላላችሁ። አሁን ዘይት ከጎን ታግላላችሁ። እንደ እኔ መጥበሻ ላይ የምትጠቀሙ ከሆነ ዘይት መጋላ ለመጋሉን መለየት ከፈለጋችሁ ትንሽዬ ሊጥ ጠብ ስታረጉበት ወደ ላይ የሚመጣ ከሆነ ግሎላችኋል ማለት ነው። አሁን ዘይቱ እስኪግል ድረስ ስፕሪንግ ሮላችንን እንጠቀልላለን። የምታዘጋጁት ስፕሪንግ ሮል ከጠቀለላችሁት በኋላ እንዳይፈታባችሁ ማጣበቂያ እናዘጋጃለን። ማጣበቂያውን ለማዘጋጀት ትንሽ ዱቄት በውሃ ትበጠብጣላችሁ። ሳይጓጉልባችሁ በሚገባ ከቀላቀላችሁት በኋላ ትንሽ ወፈር ሲልላችሁ እንደ ማጣበቂያነት መጠቀም ትችላላችሁ። ይህን ማጣበቂያ ከስፕሪንግ ሮሉ በተጨማሪ ሳምቡሳ ስታዘጋጁ ይህን ዘዴ መጠቀም ትችላላችሁ። አሁን አንዱን ቂጣ ትዘረጉና ልክ ምስሉ ላይ በምትመለከቱት መሰረት ወደ እናንተ ጠጋ ብላችሁ ቂጣው ላይ የጠበሳችሁትን ስጋ ትጨምራላችሁ። ስጋውን ከጨመራችሁ በኋላ የግራና የቀኙን ቂጣ ወደ ስጋው ቀረብ አርጋችሁ ታጥፉታላችሁ። ግራና ቀኙን ካጠፋችሁ በኋላ በእናንተ በኩል የሚገኘውን ቂጣ ወደ ስጋው ጠጋ አርጋችሁ ታጥፉትና ምስሉ ላይ በምትመለከቱት መሰረት ወጠር አርጋችሁ ትጠቀልሉታላችሁ። እስከ ጫፍ ድረስ ከጠቀለላችሁት በኋላ ያዘጋጃችሁትን ማጣበቂያ ከስር የሚገኘው ቂጣ ላይ ስሱ ትቀቡታላችሁ። ማጣበቂያውን በስሱ ከቀባችሁት በኋላ እስከ ጫፍ ትጠቀልሉትና በሚገባ ታጣብቁታላችሁ። ስፕሪንግ ሮሉ ሳይጠበስ ከተጠቀለለ በኋላ ይህንን ይመስላል። ይህንንም ስጋ ጨምሮ የመጠቅለል ሂደት ያዘጋጃችሁት ስጋና ቂጣ እስኪያልቅ ድረስ ትከተላላችሁ። አንድ መዘንጋት የሌለባችሁ ነገር ቂጣውን ጠቅልላችሁ ከጨረሳችሁ በኋላ በሚገባ መጣበቅ አለበት። ካልተጣበቀ ዘይቱ ስትጨምሩት ሊፈታባችሁ ስለሚችል ሊጡን ሳታሳንሱ በሚገባ ቀብታችሁ ማጣበቅ ይኖርባችኋል። ይህንን የመጠቅለል ሂደት ሸዋርማ እንዲሁም ራፕ ስታዘጋጁ መጠቀም ትችላላችሁ ሸዋርማና ራፕ ስታዘጋጁ ግን ማጣበቂያው አያስፈልጋችሁም የተለያዩ የሸዋርማ አይነቶች በቀላሉ በቤት ውስጥ እንዴት እንደሚዘጋጁ መማር ለምትፈልጉ የመለኛ ተከታታዮች ገጻችን ላይ የተለያዩ የሸዋርማ አሰራሮች ይገኛሉ ምስሉ ላይ እንደምትመለከቱት እያንዳንዱ ስፕሪንግ ሮል ቆንጆ ነው ተጠቅልሎልናል። አሁን ጠቅልላችሁ ያዘጋጃችሁትን ስፕሪንግ ሮል ወደ ጋላችሁ ዘይት ትጨምራላችሁ። ወደ ዘይቱ ስትጨምሩ ልምዱ ከሌላችሁ እንዳትቃጠሉ በማንኪያ ቀስ ብላችሁ መጨመር ይኖርባችኋል። ነገር ግን ልምዱ ካላችሁ እጃችሁን በመጠቀም መጨመር ትችላላችሁ። ስፕሪንግ ሮሉን ወደ ዘይቱ ስትጨምሩ ከናንተ በተቃራኒ ያርጋችሁ መጨመር ይኖርባችኋል። ከመጥበሻ ይልቅ ፍራየር ወይም የዘይት መጥበሻ የምትጠቀሙ ከሆነ ዘይቱን በ180 ዲግሪ ሴንቲግሬድ አገላችሁ ወንፊቱ ላይ ገልብጣችሁ ቀስ ብላችሁ መጨመር ትችላላችሁ። እያንዳንዱን ስፕሪንግ ሮል ወደ ዘይቱ ካስገባችሁ በኋላ እርስ በራሱ እንዳይጠባበቅባችሁ ረዘም ያለ ማንኪያ በመጠቀም መሃላቸው ላይ ክፍተት ፍጠሩላቸው። በዛ ያለ ስፕሪንግ ሮል የምታዘጋጁ ከሆነ ደግሞ በአንዴ መጥበሻውን ከማጨናነቅ ይልቅ በሁለትና በሶስት ዙሮች ብጠብሷቸው እመክራችኋለሁ። በዛ መልኩ ሲጠበስ ዘይቱ ሁሉም ስፕሪንግ ሮል ላይ ስለሚያገኘው ቆንጆና ወርቃማ ይዘት ይዞ ይጠበስላችኋል። ስፕሪንግ ሮሉን ለመጥበስ እንደኔ መጥበሻ የምትጠቀሙ ከሆነ እንዲሁም የዘይት መጠናችሁ ልክ እኔ እንዳረግኩት አነስተኛ ከሆነ የምታዘጋጁት ስፕሪንግ ሮል በሁሉም በኩል እኩል እንዲጠበስላችሁ በአንድ በኩል ተጠብሶ ልክ ቀለሙን መቀየር ሲጀምር ምስሉ ላይ በምትመለከቱት መሰረት የምግብ መቆንጠጫ በመጠቀም ትገለብጡታላችሁ። ካልሆነ ደግሞ ሰፋ ያለ ጭልፋ በመጠቀም ዘይቱን እየጨለፋችሁ ከላይ ማፍሰስ ትችላላችሁ። እያንዳንዱን ስፕሪንግ ሮል አገላብጣችሁ ቀለሙን እስኪቀይር ድረስ ከጠበሳችሁ በኋላ ላዩ ላይ የሚቀረውን ተጨማሪ ዘይት መጥጦ እንዲያስቀርላችሁ ለስላሳ ወረቀት ላይ ለተወሰነ ደቂቃ ታሳርፉታላችሁ። ለተወሰነ ደቂቃ ካሳረፋችሁት በኋላ ስፕሪንግ ሮል ትኩሱን ከምትበሉት ይልቅ በሚገባ ታቀዘቅዙትና አሳምራችሁ ታቀርቡታላችሁ። ይህን ስፕሪንግ ሮል አድሮ መመገብ የምትፈልጉ ከሆነ በንጹህ ምሳ ዕቃ አገልብጣችሁ ከድናችሁ ማስቀመጥ ትችላላችሁ። ትንሽ ሞቅ አርጋችሁ መመገብ ከፈለጋችሁ ደግሞ የመጋገሪያ ትሪ ላይ ገልብጣችሁ የመጋገሪያ ምድጃችሁ ስለተወሰነ ደቂቃ ሞቃችሁ መመገብ ትችላላችሁ። ይህን ስፕሪንግ ሮል ከቁርስና ከመክሰስ በተጨማሪ ለልጆች ምሳ ዕቃ ማሰር ትችላላችሁ። የውስጡን ግብዓት በአትክልት በሩዝ፣ እንዲሁም በምስር በመቀያየር ጣፋጭ አርጋችሁ እንደምታዘጋጁት ተስፋ እናደርጋለን። ይህን የስፕሪንግ ሮል በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ስፕሪንግ ሮል እንግዲህ እንዲህ ነው የሚዘጋጀው። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።